ይህ በኦሮሚያ ክልል ምስራቅ ሸዋ ዞን ቆቃ ከተማ እየለማ የሚገኘው የአሳምርት ልማት ነው። ይህ የአሳምርት ልማት እውን እንዲሆን መንግስት የራስን ተፈጥሮ ሀብት በራስ አልምቶ መጠቀም፣ የምግብ ዋስትናን ማረጋገጥ፣ የስራ ፈጠራን እውን ማድረግ በሚል ተግባራዊ እያደረገ በሚገኘው ኢኒሽቲቭ 60 ሚሊዮን ብር ኢንቨስት ተደርጎበት አሊያም ፈሰስ ተደርጎበት ይህ የምትመለከቱት የአሳምርት ልማት በዚህ በቆቃ ከተማ እየለማ ይገኛል። የሥራ ዕድል የተፈጠረላቸው ወጣቶች ትላንት በበርካታ ሱስ ውስጥ፣ በበርካታ ድብርት ውስጥና በበርካታ የሥነ ልቦና ጫና ውስጥ ይኖሩ የነበሩ ወጣቶች እንደሆኑ ይናገራሉ። ነገር ግን ዛሬ መንግሥት በፈጠረላቸው በዚህ የአሳ ልማት የሥራ ዕድል ደስተኞች መሆናቸውንና ነገ በተሻለ መልኩ ሰርቶ የመለወጥ ተስፋን ሰንቀዋል። ከዛ ህይወተወተን አሁን ልጆቻችንን ማስተዳደር መስራት ገባ ስራ ምን እንደሆነ ትርጉሙን አወቅ ነው። በፊት ሳናቀው ብዙ ጊዜ ተቀምጠናል። ይሄ ደግሞ ያው ጉዳቱ ለእኛም ለቤተሰቦቻችንም ነው። ይሄ ለሰው አይደለም። ለመንግስትም ያው ሸክም ሆነን ነው የተቆየነ። አሁን ደግሞ ከዛ ወጥተን ይኸው የከተማችን አስተዳደር ስራ ፈጥሮልን ለዚህ ደረጃ ደርሰናል። ሰው የተረጋጋ ኑሮ የሚኖረው ቋሚ ስራ ሲኖረውና ቋሚ ገቢ ሲኖረው ነው እና ከዛ አንጻር ይሄ ነው ብሎ የተረጋጋ ነው ኑሮ እየኖርን አልነበረም። ቋሚ የሚባል ስራ አልነበረም። ተበላሪ ስራዎች ነው የምንሰራው። ከዛ በኋላ ሲጀምር ወደዚህ ገባን ማለት ነው። በአካባቢ ያለ ጸጋን መለየትና ለጥቅም ማዋል የወጣቶችን ህይወት መቀየር የተረጋጋ ኑሮን እንዲመሩ ዕድል ይሰጣል። ይህም የወጣቱን ስነ ልቦና ጠንካራ በማድረግ ለሀገር አምራች ዜጋ እንዲኖር የማድረግ አቅም ይኖረዋል። ለዚያም ይመስላል በምስራቅ ሸዋ ዞን በቆቃ ባና እጀርሳ የተጀመረው የአሳ ልማት ለወጣቱ ዕድል በመሆን ደስታም ተስፋም የወጣ ነው። እኛ ከምንባለው ከምንገልጸው በላይ ደስተኞች ነን። ምክንያቱም ይሄ ነገር በቤታችን ነው የመጣልን። ከዚህም በፊት ያው አዋሽ እዚህ ቅርብ ስላለ አሳ ለመያዝ ብዙ ትግል ነበረ እና ጊዜ የሚገል ማግኘት አለማግኘትም ያለበት ነገር ነበረና አሁን እዚሁ አካባቢ እዚ ቦታ ስለመጣልን በጣም በጣም ደስተኞች ነን እና ይህንን ነገር አሳድገን ለማህበረሰቡ መስጠት ከዛም አልፎ ደግሞ እንደዚህ አይነት ስራዎች ለሚሰሩ ግለሰቦች ወደ ማህበረታት ጫጩቶቹ ትናንሾችን አሳዎች ለማስረከብ ዝግጆች ነን ማለት እና በጣም ሰርተን ለመላወጥ በጣም በጣም ዝግጆች ነን ከሚባለው በላይ ማለት ነው። መቶ መቶ በጣም ጥሩ ተስፋ ላይ ነው ያለነው ከምንም በላይ ማለት ነው። ለምን ከምንም በላይ ስልክ ይሄ ሁሉ ብር ፈሶበት መንግስት ይህን ሁሉ ነገር አድርጎል። የከተማ አስተዳደር ይህ ሁሉ ነገር አድርጎል። የስራ እድል ማመቻችቶል። ይሄ በጣም ማይገኝ እድል ነው። ደግሞም አይገኝም እና በጣም ደስ ብሎናል። እኛ በትንሽ ቦታ 60 ሚሊዮን ብር በጀት በመመደብ ለ125 ወጣቶች የተፈጠረው የስራ እድል ለተያዘው ሀገራዊ ግብም አመላካች ነው። 125 ወጣት አደራጅቶ የስራ እድል መፍጠር ማለት እንደኛም እንደ ከተማ አስተዳደር ለመንግስትም እጅግ ኩራት ይሰማናል ማለት ነው። 60 ሚሊዮን ብር ለወጣቶች የስራ እድል የሚሆን አውጥቶ ገንብቶ ሰርቶ እንኩ ብሎ መስጠት ማለት እውነትም ብልጽግናችንን እያረጋገጠን ያለንበት ተስፋ ሰጪ ብቻ ሳይሆን ተስፋችን በተጨባጭ እያየን ያለንበት መሆኑን በዚ አጋጣሚ መግለጽ ይፈልጋለሁ። ኢትዮጵያ ካላት ሰፊዋ ሀብት አንጻር እምብዛም ሳትጠቀምበት ዜጎቿም የምግብ ዋስትናቸውን ሳያረጋግጡ ቆይተዋል። እናም ዛሬ ላይ የትላንት ቁጭትን በዘመነ ግብርና ትራንስፎርሜሽን አድሶ ለመጠቀም እየተሰራ ይገኛል። ለጎረቤት ሀገሮች፣ ለአውሮፓዎች ንጹህ አሳ በዓለም ተፈላጊ የሆነ ማቅረብ እንችላለን። ለምን ሀብቶ አለ፣ ማምረቻው ውሃው አለ። ህብረተሰባችን ለዛ አወይር ነው፣ የስራ አጡን ቁጥር ሰፊ ነው። ያንን እዚህ ላይ ብናሰማራ አሳን በቀላሉ ማግኘት እንችላለን ማለት ነው። ያንን አውቀን ነው አሁን አሳን በባህር ብቻ በተለምዶ ባህላዊ በሆነ መንገድ ብቻም ሳይሆን የግብርና ትራንስፎርሜሽን ለማረጋገጥ በተሻለ ሜትድ አንድ ቦታ ስራዎችን ብንሰራ የተሻለ ይሆናል በሚለን እዚ ጋር የምታዩት ወደ 32 የሚሆን ትላልቅ ኩሬዎች ናቸው። አንዱ እስከ 61 ሺህ ሜትር ውሃ የሚይዝና አንዱ ፖንድ ውስጥ እስከ 500 የአሳ ዝርያዎች ዓሳ ገብቷል ማለት ነው። በተያዘው በጀት ዓመት ብቻ እስካሁን በዞኑ 78 ሽቶን ያህል ያሳ ምርት ለገበያ የቀረበ ሲሆን ለቀጣይም ማህበረሰቡ ሰፊ ልምድና ባህል እንዲኖረው ለማድረግ ትኩረት ተሰጥቷል። በዞኑ ላሉ ወጣቶች በጀትና መሰረተ ልማትን አሟልቶ የሥራ ዕድልን ከመፍጠር ባሻገር የሚያመርቱትን ያሳ ምርት በቀጥታ ለገበያ እንዲያቀርቡ የትስስር ሰንሰለት ተዘርግቶላቸዋል።